ሰላት ወቅት አለው። አንዳንድ ሰው በእንቅልፍ ምክንያት ያመልጠውና ፀሐይ ከወጣ በኋላ ወይ ጠዋት አንድ ሰዓት ላይ ይነሳል። አንዴ ፈጅራ ምልጦኛል ይልና ከዙህር ጋር ነው አብሮ የሚሰግደው። ይሄ በጣም ትልቅ ስህተት ነው። ፀሐይ ከወጣ በኋላ ከሆነ ከእንቅልፉ የተነሳው ያ የተነሳበት ሰዓት ለሱ ወቅት ነው። ነብያችን ሰለላሁ ዐለይሂ ወሰለም አንድን ሰላት የተኛ ሰው ወይም የረሳ ሰው በመተኛቱ በመርሳቱ ሰበብ ያመለጠው ከሆነ ፈልዩ ሰሊሃ ኢዛ ዘከራሃ ባስታወሰው ጊዜ የረሳው ወይም የተኛው ሰው በነቃ ሰዓት ይስገደው ከፋራዋ ካሳው ይኸው ነው ነው እንጂ፣ የተባለው ጠዋት አንድ ሰዓት አንዴ የፈጅር ሰዓት አምልጦኛልና በኋላ ከዙሁር ጋር ቆዳ ሰግደዋለሁ ባል የለም። ያ ከእንቅልፍ የተነሳህበት እራሱ ወቅቱ ነው ነው። ዋናው ነገር ለምን ፈጅር ታስመልጣለህ? ትክክለኛ ዑዝር አለ። የቱርክ ፊልም ዑዝር ነው አላህ ዘንድ ወይም የአውሮፓ ካስ ዑዝር ነው? አልባሌ በሆነ ነገር አምስት ስድስት ሰባት ሰዓት ድረስ እያወራን ቆይተን ታዲያ አስራ አንድ ሰዓት ላይ ፈጅራ መለጠን ብንል ዑዝር ይሆናል ወይ? ቢያንስ አንደኛ በጊዜ መተኛት ነው። አንዳንድ ጊዜ በጊዜ እንዳንተኛ የሚዳርገን ክስተት ከተከሰተ ደግሞ ሀቂቃ ለፈጅር ሰላት ግምት ካለን አላርም መጠቀም እንችላለን። አላርም እንዲቀሰቅሰን ድምፃቸው የሚረባብሹ ትላልቅ ድምጾችን መቀየር ይቻላል እኮ ከልብ የተጨነቀ ሰው እንደው በሱም ማንነቃ ከሆንስ ቤተሰብ ያለው ሰው ከሆነ የሚነሱ ወንድሞችን ቤተሰብ አካላትን ለአላህ ብላችሁ ቀስቅሱኝ ውሃ ድፉብኝ ሊል ይችላል እንደ ተቋው ለሰላቱ እንዳለው ጉጉት ነው ብዙ ምክንያቶችን ማቅረብ ይቻላል ነው ነገር ግን ዑምራ ትሄዳለ ለሊት አስር ተኩል ነው ቢባል ግን ዘጠኝ ሰዓት ቢተኛ አስር ሰዓት መነሳት አይቀርም ሰላት አልፈጅር ደግሞ አይደለም ሰላቱ ሱናው ራሱ ረክዓተይልፈጅሪ ኸይሩ ምን ሚነዱንያ ወማ ፊሃ እነ ቢልጌት እነ አማዞን ባለቤት እነ ማርቆስ ዘበርጋ ማርክ ዙከንበርግ ካላቸው ሀብት ይበልጣል የተባለው ዱንያ ከያዘችው ሁሉ። ስለዚህ በቀላሉ እንዳናስመልጥ በተለይ ፈጅር ላይ ጀግና የሆነ ሰው አስር ላይ ጀግና የሆነ ሰው። ሌላው ሰባተኛስ ዱሁሉል ወቅት የሰላት ወቅት መግባቱ አንድ የሰላት ሸርጥ ነው። ሰውየው ሰላት ወቅቱ ሳይገባ በፊት። ሰላት ቢሰግድ ወቅቱ የገባ ጊዜ ያንን የሰገደውን ሰላት መድገም አለበት። ሰላት ኢነ ሰላተ ካነት ዓለ ልሙእሚኒነ ኪታበን መውቁታ ወቅት ያለው መሆኑ መደንገጉ ወቅቱን እንድንጠብቅ አንድ ማስረጃ መሆን ይችላል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላምም ጅብሪል የአምስት ወቅት ሰላትን ሁለት ቀን በተከታታይ ያሰግዷቸዋል ከዙህር ጀምሮ

ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆን ከተሰማ ትታቸው። እስላም ገዳይ ነው፣ አራጅ ነው ምናምን አትበል። እኔ ቪዲዮ ስር እኔ የምሰራው ቪዲዮ ስር እየመጣ እኔ እስልምናን የማውቀው አጠገቤ ባሉት ጓደኞች፣ አብረውኝ በተማሩት፣ ባሳደገኝ ጎሮቤት፣ ኦኬ፣ ሳጠፋ በቆነጠጠኝ፣ እሺ፣ በችግሬ ሮጦ በደረሰ ወዳጄ በእነሱ ሰርክል ውስጥ ነው እስልምናን የምንረዳው ብራዘር። እነሱ ደግሞ ፍቅራቸውን፣ ትህትናቸውን፣ መልካምነታቸውን አሳይተውኛል። ሰው በህይወቱ ምስክር ሊሆን የሚገባው ተግባሩ ነው። ገባ? ስለዚህ እኔ አንተ ገና ለገና እስልምናን የሚጠላ ክፉ ነገር አእምሮ ውስጥ ጠቅጥቀ ያስክና እኔ እስልምናን እንድጠላ እንድተች አትጠብቅ። ክርስትና እንድጠላም እንድተችም አያስተምረኝም። ክፋትህን አጥፋ ከውስጥ። ኢና ሊላሂ ወኢና ኢለይህ ራጅዑን። ይህን ቪዲዮ እንዳታሳልፉት ተመልከቱ። ውስጣዝ ምን እንዳሉ ነቢዩ ሰላዋቱ ረቢ ወሰላሙ አለ አንድ ሰው ከቤት ሲወጣ ብስሚላህ ተወከልቱ አለላ ላ ላ ሐውላ ወላ ቁወተ ኢላ ቢላህ ብሎ የወጣ እንደሆነ

የጀሃነም ልጅ የማይፈጠርበት ቤት አላ ያርግልን። እዚህ ቤት እንደ ሰበሰበን የተከበረው ጀነት የምንሰባሰብ አላ ያርገን። ሀገራችንም አላ ሰላም አላ ያርግልን። ሰላሙን አላ ያውርደልን። ሰላሙን አላ ያውርደልን። ራህመቱን አላ ያንቧባብን። ራህመቱን አላ ያንቧባብን። አላ በቃችሁ አላ ይበለን። የእናት የአባት ፍቅር ከሚያገኙ ሰዎች አላ ያርገን። አንዳቸውም ቀልብ ሳያረጉብን ዱንያ ለቀን ከሚሄዱ ሰዎች አላህ ያርገን። አላህ በኸይር ቦታ ሁሉ ይሰብስበን። የመዝጊድ ፍቅር አላህ ይስጠን። የዲን ፍቅር አላህ ይስጠን። የዑለማ ፍቅር አላህ ይስጠን። የዳዓይ ፍቅር አላህ ይስጠን። ትክክለኛ ሽማግሌዎች እምናከበር አላህ ያርገን። እምንተናነሰ አላህ ያርገን። አላህ ከፍ ያርገን። ደረጃችን የተሻለ ህይወት አላህ አያርገን። በስራ የተጨነቀው ስራውን አላህ አይወፍቀው። በትዳር የተጨነቀው ትዳሩን አላህ አይስጠው። በትዳር የተጨነቀችው ትዳሩን አላህ አይስጠው። በየቤቶቻችን ቁጭ ያሉት ልጃገረድ ቤቶቻችን ሁሉ አላህ ይድረስላቸው። የሚሮጥ የሚያሯሩጥ ርስቁ ሰፊ የሆነ ወጣት አላህ ያምጣላቸው። እዚህ ቤት እንደሰበሰበን አላህ በጀነት ውስጥ የምንሰባሰብ አላህ አያርገን። አቅሳ ዳዋ ነበርን እኮ የምንባባል እዛ ጀነት ቤት ውስጥ የምናው ራሶች አላህ አድርገን። ተሳስቼ ከሆነ ከነፍሴና ከሼጣን ነው። ትክክል ከሆነ ከአላህ ነው። ወሰላሙ አለይኩም።